አጆራ ፏፏቴ የሚገኘው በወላይታ ዞን ቦሎሶ ቦምቤ ወረዳ ውስጥ እንደሆነ በተለያየ ሰዓት የምናውቀው ነው። ሲዘፈንለትም የነበረው የወላይታ ንብረት እንደሆነ ነው። ታዲያ ዛሬ ከየትም ወጦ ካምባታ የኔ ነው እያለ የነበረበት መንገድ ለሙሉ ኢትዮጵያ ሕዝብ በግልጽ የእነሱ እንደሆነ የሚያስረዳ ቪዲዮ ሊኖር ይገባል። እስኪ አንዴ ባልፎ በመስተራብነት ስህተት በአንዳንዱ ምክንያት አጆራ ፏፏቴ የካምባታ እንደሆነ ሲወራ እንደነበር ይታወቃል። አሁንም ግን የተተወ አይመስለኝም፣ ወሬውም እንደቀጠለ ይመስለኛል። እዩት፣ ይህን ቪዲዮ አይተን እንመለስ። ዋው ምን አይነት ተፈጥሮ ነው! በስማ ሚውልኝ ማይን ተፈጥሮ እንዴት እንደሚያምር በምስራቅ አፍሪካ የመጀመሪያውና ብቸኛው መንትያ አጆራ ፏፏቴ የሚገኘው በማዕከላዊ ኢትዮጵያ በከምባታ ዞን ሀደሮ ዙሪያ ወረዳ ሲሆን እናንተም ወደዚህ ታሪካዊ ቦታ የመጣችሁ በዚህ በሚያስገርም ታሪካዊ ስፍራ መንፈሳችሁን እንድታድሱና እናንተም የዚህ ታሪክ ተካፋይ እንድትሆኑ ከወዲሁ መልእክቴን አስተላልፋለሁ እኔ ኪሩቤል ነኝ ይህንን ቪዲዮ ኮፒ ሊንክ ሼር ሪፖስት ማድረግ አይረሳ ወዳችኋለሁ መልካም ጊዜ ቪዲዮ ላይ እንደተመለከታችሁት አንድ ኪራ የሚባል ልጅ አሁንም ቢሆን አጆራ በምስራቅ አፍሪካ ብቸኛ ፏፏቴ እንደሆነ ብቸኛ መንትዬ ፏፏቴ እንደሆነ ተናግሮ ባለቤትነቱንም ደግሞ የከምባታ እንደሆነ ያወራል። ታዲያ በዚህ ጉዳይ ባለፈው በተነሳው የሕዝብ ሆ ብሎ ባረገው እንቅስቃሴ ላይ ለምን ሁለቱ ዞን ተነጋግሮ ባለቤትነቱን አላረጋግጡ ወይ? ደግሞ ዛሬም ቢሆን በከምባታ በኩል እየሄዱ እየገቡ ፎቶና ቪዲዮ ሲሰሩ ለምን ዝም ተባሉ? ይህ በዚህ የሚቀጥል ከሆነ የሁለቱ ሰላም ሆኖ የነበረውን ሕዝብ የሚያጋጭ ተግባርስ አይደለም ወይ? ይህ ጥያቄ ውስጥ መግባት ያለበት ነገር ይመስለኛል ይመስለኛል። ምክንያቱም እስከ ዛሬ በታሪክም በአቀማመጥም አጆራ ፏፏቴ መንትዬ ብቸኛ በምስራቅ አፍሪካ ያለ ፏፏቴ ቢሆንም ባለቤትነቱ ግን የወላይታ ብቻ ነበር። ታዲያ ከምባታ ይሄንን ዓመት አጆራ ፏፏቴ የኔ ነው እንድትል ያደረጋት ምን ታሪክ ተገኘ? ባለፈው ብዙ ስነጋገር መስተራብነት በሰው ዘንድ የሚወደድና እንደዚህ አይነት ነገሮችን ሳያቅ በስተት አድርጎ ይሆናል በማለት ወይንም ደግሞ የሚያሳየው ነገር ስላነሰ አረገ በሚል በአንዳንድ መነጋገሪያዎቹ መስተራብነትን ምንም የከፋ ንግግር ሳይደረግበት አልፏል። መስተራብነት በጎ አድራጊ ደግና የሚወደድ ሰው ነው ማለት የአንድን ብሔር ቅርስ ወስዶ ለአንድ ብሔር መስጠት ይችላል የሚያስብል ታሪክ አይደለም። ስለዚህ መስተዳድርነት ያስጀመረውን ተከትሎ ዛሬም የተለያዩ ቲክቶከሮች እና የተለያዩ ሰዎች የሰሙት ነገር እንደ እውነት ይወስዶ የወላይታ ንብረት የሆነውን አጆራ ፏፏቴን ይህ ወላይታ አይደለም፣ ይህ ከምባታ ነው እያሉ ይገኛሉ። ታዲያ ይህ ነገር ባለፈው ሆ ብሎ ወላይታ ልጆች ካሉበት ተነስቶ መኪና ይዞ መኪና ተከራይቶ እስካለበት ቦታ ሄዶ ቪዲዮና ፎቶ ተነስቶ ስለተመለሱ ብቻ ባለቤትነቱን አረጋገጡ ማለት እንዳልሆነ የሚያሳይ ነገር ይመስላል። ይህ ቪዲዮ የተለቀቀው ከዛሬ አንድ ቀን በፊት ነው። ታዲያ ይህ የቅርብ ጊዜ የተሰራ አዲስ ቪዲዮ ከመሆኑ እንደመሆኑ መጠን አሁንም ቢሆን ምንም አይነት አጆራ ፏፏቴን የወላይታ ነው የሚል እምነት ከንባታ እንደሌለው የሚያሳይ ይመስላል። ሆኖስ ከሆነ እዛ አካባቢ ቦታውን ለመጎብኘት የሚመጡ ሰዎች በየት በኩል ነው የሚገቡት? ወላይታ ድንበር ወይስ በከንባታ? በነገራችን ላይ ወላይታና ካምባታ አደሩን የሚያዋስን አንድ ድንበር ሊሆን ይችላል። ምክንያቱም በቀበሌ የሚለያዩ በወንዝ ወይንም በተራራ የማይለያዩ ህዝቦች እንደሆኑ ይታወቃል። ይሄ ማለት ባለቤትነቱ የጋራ ያደርጋል፣ ግን ማለት አይደለም። መቀመጫው የሆነው ከዚህ በፊት በዘፈንም በታሪክም እንደምንሰማው ከሆነ አጆራ ፏፏቴ የወላይታ ህዝብ ወይንም የሆላይታ ህዝብ ንብረት እንደሆነ ተረጋግጠ ነበረ ነው። እንደዚህ አይነት ቪዲዮቹ እየሰፉ በመጡ ቁጥር ህዝቡ ላይ ሌላ ተጽዕኖ ያሳድራሉና በአጭሩ ይህን ነገር ለመጨረስና ለማስቀረት መስራት ያለበት ባህልና ቱሪዝም ይመስለኛል። ምክንያቱም ቅርስና ትውፊት የሚሉት ነገር ቀላል ነገር አይደለም። ሰው በምንም ነገር ስትመጣ ዝም ይላል፣ በእርስቱና በማንነቱ ግን ዋው፣ ከባድ ነገሩ ይዳረሳል። እንደዚህ አይነት ትንንሽ ነገሮች ከሆኑ አካል ተልኮ የመጡ በሚመስል መልኩ አንዱን አካል አናደው ነገር ውስጥ ለመክተት የሚደረጉ ቅስቀሳዎች ይመስላሉ። ምክንያቱም ከምባታና ወላይታ ላይታ በምንም የማይነካካ የሚዋደድ የተዛመደ አማች የሆነ ህዝብ ነው። በድንበርም የሚዋሰን ተዋዶ ተፋቅሮ የሚኖር አንድ የሆነ በአንድነት የሚኖር ህዝብ ነው። ነገር ግን ቅርስና ማንነት ትንሽ ለየት ያለ ይዞታ ስላለ ይሄ ነገር ሊያጋጭ ስለሚችል ይሄን ነገር ማስተካከል የሚችል አካል ይሄ ነገር ተከታትሎ ቢያስተካከል አሪፍ ነኝ ባይ ነኝ። ምክንያቱም ከዚህ በፊት በማስተራብነት በኩል የመጣውን የወላይታ ልጆች ካሉበት ተነስቶ እስከ ቦታው ሄዶ በሚሰሩ ሰዓት በከምባታ በኩል ምንም አይነት ምላሽ አልተሰጠም። ይህ ማለት አምኗል በማለት ታስቦ የታለፈ ቢሆንም አሁንም ግን ይሄ የእኛ ንብረት አይደለም ብሎ በግልጽ ተናግሮ ማንም ሰው በነሱ በኩል ሆኖ ወይንም ጆራ ፏፏቴን የከምባታ ነው እያለ ቪዲዮ እንዳይሰራ ማስጠንቀቂያ አልተሰጠም። በነሱ በኩል የሚገቡ ሰዎች ከሩቅ ሆኖ አጆራ ፏፏቴን እያሳዩ የነሱ እንደሆኑ በመደነቅና በመገረም ቪዲዮ እየሰሩና ፎቶ የተነሱ ይገኛሉ። በመነሳታቸው ምንም አይነት እራኔ ባይኖርም ነገር ግን ባለቤትነቱንና የማን እንደሆነ የምታወቅበትን ነገር ባይከላከሉ ባይ ነኝ። የተወደዳችሁ ድርጃሹ ሚዲያ ቤተሰቦች ይህ ቪዲዮ ለሚመለከተው አካል እንድደርስ ሼር በማድረግ እንድተባበሩኝ እፈልጋለሁ። ይህ ዝም የምንለው ጉዳይ አይደለም።